ቪዲዮ ስለቅ ደግሞ እውልኝ ማለት ነው። ሰብስክራይብ ያደረጋችሁ ሁላችሁም አታውኝም፣ እውኝ። እኔ ቪዲዮ አላበዛም፣ ትንንሽዬ ነው የምሰራው። እና ዛሬ እንሻላ የዛሬ ውሉ ንዥ መጥቻለሁ። ዛሬ ልጄ የለችም ነበርና ሀቂቃችን ቪዲዮ ለመስራት እንዴት እንደተተረከረኩኝ ልነግራቸው አልችልም። ልጄ እንዳለች ያው ታግዘኛለች፣ ምንም አይመስለኝም። ግን አሁን ብቻዬን ስለሆንኩኝ ቤት አጸዳው፣ ምሳ ሰራው ምሳበላው እንጀራ ጋግሮ ክቃ አጠብኩት። ልነግራቸው አልችልም እና ልጄ የነበረች እኔ ወድ የምታግዘኝ እሷ እናቴ ጋር ስለሄደችብኝ በጣም ነው የደከመኝ እላችኋለሁ። እንጀራ ለራሱ የጋገርኩት ተመሸ ነው እና ሽሮ አስትቼ ነበር እና አስፈጫለሁ ብዬ ነበረ ታላስፈጭ ቀረሁኝ። ዝናብ መጣብኝ። ይህን ያሳይኋቸው የነበረው ሽሮ ማስፈጫ ለው ብዬ ያንንም አስገባለሁ ብዬ ነበር ቪዲዮ ላይ። ነገር ግን መሸቀኑም እንደገናም ደግሞ ዝናብ ሆነ ማለት ነው። ወጥ ሰራሁኝ፣ ከቤት ዳት ወደ ወጥ ወጥ ሰርቻ በቃ ወይ ባጭሯን የሰራሁት። ከዛ ቡና ቆላው እና ሀቂቃ በጣም ነው የሚያደክመው አንድ ሰው ለብቻው። ያው እኔ እንግዲህ ልጄ ታግዘኛለች አልሐምዱሊላህ ዛሬ ግን እሷ ስከድብኝ ጉዴ ሞላል አልኳችሁ። እና ቡና እየጠጣችሁልኝ እኔ ወደች ቡና እያፈላሁ ነው። ዛሬ ባለቤቴም ያው ጁማ ጁማን ቤት ስለሚውል ቡና ግዴታ ነው ብያቸው አለ። በነገራችን ላይ ቡና ግን ያደምቃል፣ ቤት ደስ ነው የሚለው። እና ቡና የናፈላለው ቀኑ ደግሞ በጣም ነው የሚሮጠው። እኔ ግን በጣም ሮጦብኛል። ቶሎ ቶሎ ነው የሚሄደው ቀኑ አጭር ነው መሰለኝ። አሁን ይመስለኝ ነበረ ግን አይደለም መሰል። በነገራችን ላይ ሳኡዲ ስትሆኑ ሁሉም ነገር እንትን ይላቸዋል። እዚህ ግን በቃ ቀን ቆጠራው ምናምን አይሳተኝም። አሁን ግን እንትን ላይ ገብቼት አልሆነ በስተቀር ካላንደር ላይ አያስታውቀኝም። እና ይውላችሁ 11 ሰዓት ሆነብኝ እንጀራ ሳልጋግር። በዚህ ላይ ዝናብ መጣ። ከዚያ 11 ሰዓት ነው አሁን። 11 ሰዓት ኩል ዝናብ ስለሆነ ጨልሟል። ታች ኩሽና ደግሞ እንትን የለኝ፣ መብራት የለኝም። እና ከልጄ ጋር እየተጨቃጨቅን ትንሹ ማለት ነው። እንደዛ አድርግ፣ እንደዛ አትቀርጽ እያረኩት እየተጨቃጨቅ ስጋ በመሃል እንዴት እንደሚያነድደኝ እንደዛ አታርግ ያልኩት እሱ እንትን እያለኝ ነበረና በሽሮ ነው ማስሰውና ሽሮው አለቅ ብሎኝ እንትን እያለ ይታያችኋል፣ ነጭ ነጭ ሆኖ ከዛን እያሰስኩት ነበረ። ምጣዱን ምድጄን ደግሞ ሳላሳያችሁ በሌላ ቀን አሳያችኋለኝ። አፍርሼ ምርጥ ምድጃ ሰርቻለሁ እንዳልኳቸው ግን ቪዲዮ አልቀረጽኩላችሁም። ሻለ ኩሽኖ አመረጊያታለሁ ልቅድቅድቅ አረጌ፣ ከዛ ቪዲዮ ሰራላችኋለሁ ማለት ነው። እና ወደች ሸር ላይክ ሰብስክራይብ አርጉኝ። ቪዲዮን ደግሞ ውልኝ እኔ አላሳጥሩም፣ ትንሽ ትንሽ ነው የምሰራው እና ይህንን የመሰለ እንጀራ ጋገርኩኝ። አፍለኛ ነገር ነው፣ ገና በጣም የሚያምር እንጀራ ጋግሬያለሁኝ። ኑ ብሉልኝ የኔ ወዶች። እና ይህንን ይመስላል ዛሬ ውሉ። እንግዲህ አስተያየት ጻፉልኝ በኮሜንት። በጣም ወዳችኋለሁ፣ አከብራችኋለሁ። ጀዛኩሙላሁ ኸይረን ስለምትከታተሉኝ አመሰግናለሁ የኔ ወዶች። እና ዛሬ እኔ ነኝ ኤዲት ያረግኩት፣ እየተማርኩበት ነው። ልጅ የነበረች ኤዲት የምታረግልኝ የኔ ወድ የለችም